ሰላም ቤተሰው፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። አዲስ ነገር ይዤ የመጥቻለሁ። አዲስ ነገር ይዤ የመጣሁት ነገር ያው ደው የነበረ ቀን እነ መለኛው ጋር ደንግጬ ያንን ሲፖስተት ሳይ ቲክቶክ ላይ በጣም ደንግጬ ደው ነበረና መልሼ ደውልና ኮሚኒቲ ላይ ለጥፍላችኋለሁ ብዬ ባልኩት መሰረት ኮሚኒቲ ላይ አለጠፍኩላችሁም። ነገር ግን ቲክቶክ ላይ ለጥፍ ያለው ቲክቶክ ላይ ገብታችሁ ያያችሁ አይታችኋል ማለት ነው። እና ቴሌግራም ግሩፓችን ላይም ለቅቅላችኋለሁ ማለት ነው፣ የመለኛውን ድምፅ ማለት ነው። እንግዲህ ቡራ የታመመው በነገራችን ላይ ምን እንደሆነ ታውቃላችሁ? የታመመው ከምን ምክንያት እንደታመመ እና በምን ምክንያት እንደታመመ እነግራችኋለሁ ማለት ነው ጋይስ። እና በመጀመሪያ ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮ ሼር አድርጉት። ዛሬ ሀይሚና ቡራ እንዲህ ስላየኋቸው ደስ ብሎኛል። አልጋዊ ላይ አተኛም ብለው ዛሬ ግን በቃ አልጋ ላይ ተኛ። ታመትማ የትም አትሄድም፣ እኔ ባይሆን ሶፋ ላይ ተኛለሁ አለች። በዚህ አጋጣሚ እውነት የምላችሁ እንድትታረቁ እንፈልጋለን። የእውነት እንድትታረቁ እንፈልጋለን። በዚህ አጋጣሚ ያቺን ልጅ መተው አለባችሁ። ያቺን ልጅ ከውስጣችሁ ማውጣት አለባችሁ። መስማማት፣ መግባባት አለባችሁ። ምክንያቱም ይው አየሻ፣ የሰው ልጅ እንደዚህ ነው። አሁን ቡርኬ ይሄ ይመጣል ብሎ አላሰበም ነበር በጣም እየተበሳጨ እየተናደደ ነበረ ለሀይሚ ሲያስረዳት የነበረው ያለፈ ታሪኬ ነው እያለ ነገር ግን ያለፈ ታሪክህም ቢሆን ደግሞ ልጅቷን ቦልካት በቃ አታስፈልግም ከስልክህ ላይ ሪሙቭ አድርጋት ወይም ደግሞ ስልክህን ስለምታውቀው ልጅቷ ስልክ ሲም ካርድ ምናምን ቀይር ቀንም ቪዲዮ ሰርቻለሁ ሌላው ደግሞ አንተ የታመምከው እንደሰማሁት ከሆነ ከራስህ ከቅርብ ወዳጅክ ነው የሰማሁትኝ ከቅርብ ወዳጅክ እንደሰማሁት ከሆነ አንተ የታመምክበትን ምክንያት አሁን እኔ ግልጽ አድርጌ እናገራለሁ ማለት ነው። ምክንያቱም አንተ በጣም ነው አሉ ጣፋጭ የምትጠጣው የምትበላው፣ ሶሪ የምትጠጣው ጣፋጭ በጣም ትበላለህ። ይሄ ስዊት የታሸጉ ጣፋጭ ምግቦች፣ የታሸጉ ለስላሳ መጠጦች ምናምን መጠጣት የለብክም። አሁን እነዚህ የታሸጉ የሚጠጡ የታሸጉ አሉ አይደለ? ላይክ እንደዚህ ሶፍት ድሪንኮች ምናምን ማለት ነው ገብቶሀል። እነዚህ እነዚህ ነገሮች አሁን ጥሩ አይደለም። አታብዛ ቸኮሌት ምናምን ኬክ ምናምን ነገር ማለት ነው። የሚጠጡ ስላችሁ እናንተ ወደ መጠጥ ደግሞ እንዳትወስዱት፣ አይደለም ሶፍት ድሪንኮች እነዚህ ለስላሳ መጠጦች እንደማለት ነው። ባይ ዘ ወይ እና እነሱ ነገሮች ባታበዛ ለጤናክ ይመረጣል ማለት ነው። እና አታብዛ። ኬክ በጣም ቸኮሌት በጣም ኬክ ምናምን በጣም እንደምትበላ ተነግሮኛል። በዚህ አጋጣሚ ሰው ነግሮኛል። እና እነሱን ነገሮች ግን ቀንስ። ሀይሚ ደግሞ እንደዚህ አይነት ነገር ሲፈጠርብሽ ለምን ነው የምትደብቂኝ? እንደዚህ ድንገት የሆነ ነገር ሲፈጠር የምሬን ነው። እኛ እንኳን ባንደርስ፣ እኛ እንኳን ሩቅ ብንሆን እንኳን ቤተሰቦቻችን አዲስ አበባ ያሉ ሰዎች አሉ። ገባሽ? አንቺ አሁን ራይድ ይዘሽ ምናምን እንዲህ ሰው ፈልገሽ ብቻሽን ከምትሄጂ እንደዚህ አይነት የሚያጨናንቅ ነገር ሲገጥምሽ ንገሪን። እኛ እኮ ቤተሰቦቻችን አሉ። ገባሽ? ወንድሞቻችን እህቶቻችን አሉ። ከጎንሽ ይመጡልሻል። ብቻሽን ከምትወኚ ብቻሽን ከምትደናገጪ ብቻሽን ሆስፒታል ከምትሄጂ በሌሊት አንቺ ሴት ነሽ፣ እሱ ታሟል አስቡት ራይድ በጣም ያስፈራል። በዛ ላይ ደግሞ ታውቃላችሁ ያስፈራል፣ ሌሊት ላይ ያስፈራል። እዛ አካባቢ ና ይህም ብዬ መናገር አልችልም። እንደዚህ አይነት ነገር ሲፈጠርብሽ ወይ ቤት ሰው ጋር መደወል፣ ወይም ደግሞ ምንም ችግር የለውም ኮሚኒቲ ላይ ራሱ ሌሊትም ቢሆን ራሱ ወይ ቡርኪ እንደዚ ሞቢ ነበር ና እስኪ እዚህ አዲስ አበባ ቅርብ ያላችሁ ካላችሁ ትራንስፖርት ያላችሁ ምናምን ብዙ ሰው ሰፖርት ያደርግሻል ማለት ነው። እና እንደዚህ አይነት ነገር ሲኖር አትደብቂ። አሁን ከተሻለው በኋላ ቪዲዮ ስትሰሪ አስቢው አሁን እኛ ቅጠዋት ያ ቲክቶክ ላይ ባይለቀቅ አናቅም። ደንግጠናል ምናምን ነገር በጣም ነው የደነገኩት፣ እኛ ነን ሳይ። ምክንያቱም አስቡት ሰው ትላንትና ደህና ሆኖ አይታችሁ ዛሬ ታሙ ምናምን ነገር ሲታዩ በጣም ነው የሚያስደነግጠውና ስለተሻለ መልካም ጤንነት ላይ ስላለ አሁን ደስ ብሎኛል። ቢቻል አሁንም ሙሉ ምድመራ ማድረግ አለበት። ሌላው ደግሞ ፍርፍርና ዳቦ ምናምን አትስጩ። ህመም ካለበት ለስላሳ ነገሮችን ምናምን ነገር ስጩ። ለስላሳ ስልሽ እንዲህ የሚበሉ አሁን ለምሳሌ ኩኬር ኩኬር ምናምን በወተት የሚሰራው ኩኪር በወተት ቤት ውስጥ መስራት ይቻላል። እሱም እንደሱ አይነት ቀለል ቀለል ያለ ምግቦች ምናምን ስጪው። ዳቦ በፍርፍር ምናምን ምናልባት ያው ኤቭሪዴይ ስለሚበላው ብዙም ምግብ መብላት አልፈለገም እና ተንከባከቢው። ጁስ ምናምን እቤት ውስጥ ፍሬሽ ጁስ፣ ፍሬሽ አቮካዶ፣ ፍሬሽ ማንጎ ምናምን እየገዛሽ ቤት ውስጥ ከውጪ ሳይሆን ቤት ውስጥ ንጹህም ማለት ነው እንደዛ ነገሮች እየተንከባከብሹ ቢሆን ጥሩ ነው እና ስለታረቃችሁ በዚህ አጋጣሚ ሁለታችሁን አንድ የሚያደርግ ነገር ስለመጣ ደስ ብሎኛል። ነገሮችን እረስታችሁ አሁን ወደ መልካም እንደምትሄዱ አልጠራጠርም። ሀይሚዬ ቡርትዬ፣ አንተም ደግሞ በቃ እውነት በጣም ብዙ ሰው የሚለው ነገር አንድ ነገር አለ። ቃል ግባላትና ቢያንስ እንኳን ፍቅርህን ግለጽላት እና አብራችሁ ኑሮ አየህ፣ እንደዚህ የምትጨነቅ ምርጥ ቆንጅዬ ውብ የሆነች ልጅ አጠገብክ እያለችልህ በቃ ቃል እስክትገባላት ነው። በጣም ብዙዎቹ የሚጠይቁት ኢቨን እኔ ራሱ ግሩፓችን ላይ እንዲህ ሲያወሩ ሲወያዩ ምናምን ሲሰማቸው በጣም ለእነሱ ለእሷ እንደዚህ አይነት ሀሳብ እንድታቀርብ ይፈልጋሉ። በቃ መውደድክን እንድትገልጽላት ይፈልጋሉ። ገባክ? እና ይህን ነገር ደግሞ እንደምታደረገው ተስፋ አርጋለሁ። በምንም አይነት ሁኔታ ውስጥ ብትሆኑ ሁለታችሁም አትለያዩም አትለያዩም፣ እኛ እስካለን ድረስ ማለት ነው እኛንን ያፋቀርናችሁ እኛንን እንድትዋደዱ እኛንን ወደ መስመር እንድትገቡ እኛን ሁሉ ነገር ያደረግነው እና አሁንም ይሄንን ከመቀጠላችን ወደኋላ አንልም። ማንም እናንተን እንዲነካም እድልም አንሰጥም ማንም እስከ ጥግ ድረስ እንሄዳለን ማለት ነው። ዛሬ ግን ቪዲዮ ላይ ጋይስ ምን አያችሁ? አታሳዝንም? ሀይሚ ህይወት እንዴት እንዳቀፈችው መሀል ላይ ይዩት። እሱ ራሱ የለም እኮ ላሽ ብሏልሽ አርገዋለች። ትላንትና አቂፊኝ ቢሎ ሲለምናት እምቢ ብለው ዛሬ ግን አቀፈችው። አይገርምም? አየሻ የግድ ጊዜ የግድስ ጊዜ አቀፍሸዋ። እንደዚህ ነው እና ለማንኛውም ሁለታችሁም ስትታዩ ታሳዝናላችሁ። እሳኔ ባት መሀል ላይ እንዴት ቅፍቅፍ እንዳረገች የኔና እሱ ራሱ የምር ያለው እናተክ መሰለች እን ቡርኪ እንደዚህ ምሽቅ የምትለው ምንድን ነው? እና በቃ ጋይ በሆነበት እና ነገር በጣም ባዝንም ግን ሁለታችሁ እንደዚህ ሆናችሁ ደግሞ ስላየኋችሁ በጣም ደስ ብሎኛል። ብዙዎቻችሁ ይህንን ነገር እንደሚያስደስታችሁ ተስፋ አድርጋለሁ። ሌላው ደግሞ ብዙዎቻችሁ ሀይሚናት ያሳመመችው ሀይሚናት የጎዳችው ባይዘወይ፣ ቡርኬ የሆነ ጭንቀት አለበት። ገባችሁ? ያችኛዋ እዛ ሆና እየደወለች እየጨቀጨቀችው ነው። እዚ ጋ ደግሞ ሀይሚን ማስከፋት፣ ሀይሚን መተው አይፈልግም። ስለዚህ ቡርኬ ዲፐርሽን ውስጥ ነው ያለው። ስለዚህ እናንተ ደግሞ ተረዱት። እኔ አሁን ቪዲዮ የመጀመሪያ ላይ ብዙ ሰው ስለሚሰማ ይህንን ስለማትሰሙ ነው የምነግራቸው። አሁን እዚ ጋር ብዙ ሰው ስለማይሰማው ልንገራችሁ እውነታውን። ቡርኬ ዲፐርሽን ውስጥ ነው ያለው። ገባችሁ? አንደኛ ያቺ ትደውላለች። ራሱም ተናግሯል ከሰማችሁት ያቺ ትደውላለች ትጨቀጭቋለች፣ ገባችሁ? ያቺ ማለት ነው። እዚህ ጋር ደግሞ እንደገና ሀይሚ ትወደዋለች እሱም ይወዳታል። ገባችሁ? አሁን እሱ በጣም ከባድ የሆነ ውስብስብ የሆነ ጭንቀት ውስጥ ነው ያለውና ሁላችንም ልንረዳው ልናግዘው ይገባል። ኢቨን እንኳን በቃ ከሀይሚ ጋር ቀጥል ማለት እንኳን ካለብን እንደዚህ ሳይሆን በዘዴ አሁን እኔ እንዴት ነው የምለው፣ በቃ ቃል ግባላት እንደዚህ ምናምን አይደል ምለው፣ እንደዛ እንጂ ፎቶ ለጥፋችሁ እሷን እያሞገሳችሁ ሀይሚን እያሞገሳችሁ ቡርኬን አትስደቡ። ቡርኪን እያሞገሳችሁ ሀይሜን አትስደቡ። እነሱ መቼም አይለያዩም። በእርግጥ ጠላት በጣም ብዙ ጠላት አለባቸው። በጣም ብዙ ደካማ የሆነ ነገር በጣም ብዙ የሚከታተላቸው የሚከታተናቸው ብዙ ነገር አለ፣ ግን ያልፉታል። እመኑ፣ ያንን አልፈው የተሻለ ደረጃ ላይ ይደርሳሉ ብዬ አስባለሁ። ደግሞም አትጠራጠሩ፣ ይደርሳሉ። የምናስበው ዛሬ ቃል ግባላት፣ ቀለበት አርግላት የምንለው ነገር ሁሉ እሱ በራሱ ሰዓት ወስኖ እንደሚያደርገው አልጠራጠርም። ባይዛዊ ቡርኬ ቁም ነገረኛ የሆነ ልጅ ነው። በጣም ብዙ የእሱ የሰፈሩ ልጆች ሲነግሩኝ፣ በጣም እንደዚህ እንደምታስቡት አይነት ልጅ ምናምን አይደለም እና እንደሚያደርገው አልጠራጠርም። እናንተ ብቻ አትሳደቡ፣ ከስድብ ነፃ ሁኑ ማለት ነው። ይሄ ቤት ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤት ሰው እንድትሆኑ በትትና ጠይቃለ። እወዳችኋለሁኝ። ባይ ባይ ጋይስ